ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። ከጣና ቴሌቪዥን የግንቦት 2 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አርዕስቶቹ እናስቀድም። የአማራን ሕዝብ በጭካኔ የሚጨፈጭፈውን የእሁድ ብልጽግና ሰራዊት እየመራ ወደ ግንባር የገባው የባዲን አድማ ተናዛዥ እርምጃ ተወስዶበታል። ኮማንደሩ እርምጃ ከተወሰደበት በኋላ የተገኙ የሰነድ መረጃዎች ምን ይላሉ? ከኮማንደሩ ማስታወሻዎች የተገኙትን መረጃዎች በዝርዝር ዜናችን ተሰሙታላችሁ። የኢትዮጵያ ህዝብ እፎይ የሚለው በዚህ አገዛዝ መቃብር ላይ ነው ሲሉ የቀድሞ ሚኒስተር ተናግረዋል። ሚኒስትሩ የቀድሞ አለቃቸውን የእውቀት ማነስ የተጠናወታቸው አርቲፊሻል ሥራ የሚያስደስታቸውና በህዝብ ረሀብ የሚደሰቱ ናቸው ሲሉ ገልጸዋቸዋል። እኒህ ሚኒስተር ማን ናቸው? ሚኒስትሩ ያቀረቡት የትግል ጥርስ ምን ይላል? የሚሉትን ከዜናችን ትሰሙታላችሁ። ከቅርብ ጊዜያት ወዲህ መጓተትና መጎነጃጀል መገለጫው እየሆነ የመጣውን የፋኖ መሪዎችን ባህሪ በተጻረረ መልኩ ትናንት ወደ አንድ ድርጅት መምጣታቸውን የገለጹትን የፋኖ መሪዎች እንኳን ደህና መጣችሁ፣ ከዚህ በኋላ አማራን ያስቀደመ የትግል አንድነትና ትብብር እንዲኖር አደራ አላችኋለሁ ሲል የፋኖ መሪው ጥሪ አቅርበዋል። ይህን መልእክት ያስተላለፈው የፋኖ መሪ ማን ነው? የፋኖ መሪው ሙሉ መልእክት የተካተተበት ዜናችን በዝርዝር እንድትሰሙት አሰናድተነዋል። የትግላችን ፈተናዎች የውስጥ ችግራችን ነው ሲል ሌላኛው የፋኖ መሪ አስተያየቱን ሰጥቷል። የፋኖ መሪው መልእክት በዜናችን የሚደመጥ ሌላው መረጃችን ነው፣ ተሰሙታላችሁ። የብልጽግናን የፕሮፓጋንዳ ዓላማ ሊያሳኩ የነበሩ የአካባቢ ወንበዴዎች በሕዝብ ጥቆማ የዘረፉትን ንብረት ለፋኖ አስረክበዋል። የትምህርት ቤት ጣራና በር ገንጥለው ቆርቆሮን በመውሰድ የዘረፉት ግለሰቦች እጃቸውንና የዘረፉትን ንብረት ለፋኖ አስረክበዋል። በዝርዝር የተመለከትነው የዕለቱ ዜናችን ነው፣ ትሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ እያለን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ነው ዘገባችን አለፍን። የትግላችን ፈተናዎች የተለያዩ ናቸው፣ እነሱንም በጋራ እንታገላቸዋለን የፋኖ መሪው የአማራን ህዝብ የሉና ትግል ፈተና ላይ የጣሉ ሶስት ችግሮች ናቸው፣ በተለይም ሁለቱ በጣም ፈትነውን ቆይተዋል ሲል የአማራ ፋኖ ጎንደር ጠቅላይ ግዛት የእቴጌ ጣይቱ ክፍለ ጦር ቃል አቀባይ ተናግሯል። አርበኛ መልካሙ ጣሴ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የአማራ ህዝብ ትግል አሁናዊ ቁመናው ከሚጠበቀው በላይ ስኬታማ ሊባል የሚገባ መሆኑን ገልጿል። አርበኛው አክሎን በተለይም ያለ አታጋይ ድርጅትና ያለ ሰብሳቢ የተጀመረው ትግል በዚህ ልክ ለብልጽግናው አገዛዝ ፈተና ይሆንበታል ተብሎ እንዳልተገመተ ገልጦ ነገር ግን በዚህ ሰዓት የአማራ ፋኖ በክንዱ ብርታት የብልጽግናን መዋቅር ከተማ ላይ ብቻ የተንጠለጠለ ማድረግ የቻለ እንደሆነ ተናግሯል። ከስርዓቱ ባልተናነሰ ሁኔታ በሰፊው መታጠቅ ችለናል ማለት ነው። እነዚህ አመርቂ የትግል ሂደቶች ናቸው ማለት ነው። ከዛ በተረፈ ግን እንዳልኩ በዙሩ የወጣ ስለሆነ ሁሉም በስሜት የወጣ ስለሆነ ለተለያዩ እንከኖች የተጋለጠ ነው። ስራን ለማስገባት ምቹ ሁኔታ ነው የፈጠረለት። ሌሎች የቡድን ፍላጎቶችን ግለሰቦች ፍላጎቶችን በዚህ ስርዓት ውስጥ በዚህ የትግል ስርዓት ውስጥ ለመግባት ምቹ ሂደት ስለሆነ ፈታኝ ነገሮች ገጥመውና ከዛ በተጨማሪ ደግሞ በትግል እንደወጣ ታጋይ ብዙ እንከኖች ይፈጠራሉ ዲሞክራሲያዊ እና የሕግ መመሪያዎችን ስለሌሉ በርከት ያሉ ችግሮች ይፈጠራሉ። እንከን ሆነውብን ቆይተዋል። እነዚህ እንከን ሆነውብን ከቆዩት ውስጥ እንግዲህ የገንዘብ ፍጥሮት አለ፣ የስልጣን ጥመኝነት አለ። እነዚህ ነገሮች በርከት አድርገው ትግላችን ሲፈትኑ ቆይተዋል። እንዳልኩ ይሄ ፈተና ደግሞ ምንጩ ከየት እንደሆነ አነሳሱ ከጅምሩም ዝሩ ስለሆነ ነው ብያለሁ። በዚህ ልክ እነዚህ ሁለቱ ነገሮች ፈተና ሆነብናል። በትግላችን ፈተና ሆነው ቆይተዋል። የስርዓቱ ሰርጎ ገቦችም ለእኛ ፈተናዎች ናቸው። በዚህ ልክ ትግላችን ሲፈትኑት የቆዩት አሁን የጠቀስኩልናቸው በየመስመሩ ራሳቸውን ፊት አውራሪ አድርገው ኬላ የሚቆርጡ አሉ። በግልጽ ከስርዓቱ ሻለቃዎች ሳይቀር ከስርዓቱ ወታደሮች ሳይቀር የተለያዩ ገንዘብ መላላኮች ሁሉ እያየን የቆየ ነው። ይህን ኬላ በበላይነት ይዞ ያለ ኦዲት ገንዘብ የሚያከማች ቡድን አለ። ያለ ስርዓት ያለ ሕግ ስልጣኑን የመጠቀም አዝማሚያ ስላለ ሰዎች ስልጣኑን እንደሚፈልጉት አንቱታን የሚፈልጉ የአማራን ሕዝብ ትግል ሳይሆን የራሳቸውን ስልጣንና የራሳቸውን ገንዘብ የማሰባሰብ ሁኔታዎች እየታዩ ነው። እነዚህ ሁኔታዎች ትግላችን ሲፈትኑ ቆይተዋል። እነዚህን ደግሞ በሂደት የምናጠራቸው በሂደት በን በአሰራሮች የምንይዛቸው ነገሮች ናቸው። በጥቅሉ እስካሁን የሄድንባቸውን የትግል አመርቂ ድሎች ወደኋላ እየጎተቱብን ያሉ በጥቅሉ ሲታዩ አሁን የጠቀስኩልህ ነው ማለት ነው። ሆኖም ግን ትግሉ በበርካታ ውስብስብ ፈተናዎች ያለፈ መሆኑን ተከትሎ አሁናዊ መጠነኛ መንገራገጭ የገጠመው በሁለት ምክንያቶች መሆኑን ተናግሯል። ሁለቱ ፈተናዎችን ሲገልጻቸውም ከትግሉ የግል ጥቅም ለማግኘት ፍላጎት ያደረባቸው ወንድሞችና ከመጠን በላይ የተለጠጠ የስልጣን ፍላጎት ያላቸው ወንድሞች ለትግሉ ስኬት እንቅፋት ሆነው ቆይተዋል። ይህን ተከትሎም ብልጽግና ሰርጎ ለመግባት ምቹ ሁኔታ እንደተፈጠረለት የሚናገረው አርበኛ መልካሙ ጣሴ እነዚህን የትግል ፈተናዎች በአንድነት ታግለንና በጋራ ቋሚ ዘንድ በመፋለም የሕዝባችንን ስቃይ ለአንዴና ለመጨረሻ ጊዜ መቅረፍ ይኖርብናል ብለዋል። የአማራ ሕዝብ አሁን ላይ የመከራ ብዛት አንገሽግሾታል ሲል የተናገረው አርበኛ መልካሙ ጣሴ ለወራት ጊዜ ወስደው ሲነጋገሩ የነበሩ ወንድሞቻችን አንድ ድርጅት ይዘው መምጣታቸው ዝሩ ለሆነው የአማራ ፋኖ ትግል ትልቅ ውጤት ይሆናል ብያምናለሁ። አሁን ላይ ሁለቱ ድርጅቶች በአማራ ህዝብ ዘላቂ ጥቅምና አሁናዊ ጉዳት ላይ ብስለት የተሞላበት ድርጅታዊ ውይይቶችን በማድረግ የተሻለ ትግል ውጤት እናመጣለን ብያምናለሁ። ሁለት አደረጃጀት የህዝባችን ተስፋ ይዞ የሚመጣ ነው። በእኔ በኩል በጣም ደስተኛ ነኝ። በህዝባችን ችግር በኩልም ጥሩ መፍትሄ ይዞ የመጣ ነው። ደስ የሚል ጉዳይ ነው። ነገር ግን ይሄ በቂ ነው ወይ? በቂ አይደለም። ይሄንን ሁለት አደረጃጀቶች ወደ አንድ ለማምጣት የሁላችንም በጎ አስተዋጽኦ፣ ሞት የተፈረደበት ህዝብ ወደደን ጠላም ወደ አንድ መጥቶ ጠላትን ማሸነፍ መቻል እንዳለብን ይሰማኛል። በተለያየ መልኩ ቡድናዊ ፍላጎቶችን ለማሳካት አሁንም በሁለቱ ድርጅቶች መካከል ሊገባ ይችላል። ግላዊ ፍላጎቶችን ለማሳካትም አሁንም ወደእነዚህ ድርጅቶች ሊገባ ይችላል። የገንዘብ ኑሮን የመሰረተ በዚህ ትግል ላይ ኑሮን የመሰረተ ቡድኑ ሆነ ግለሰብ እነዚህ ድርጅቶች ገብቶ አንድ እንዳይሆኑ ሊፈተፍት ይችላል። በርካታ ስራዎችም ሊኖሩ ይችላሉ። በስርዓቱ በኩልም በዋናነት በእነዚህ ድርጅቶች ሊገባ ይችላል። ታጋዩ በስርዓት ሰከን ብሎ ማየት መቻል አለበት። መሪዎችም በዚህ ጉዳይ በሰል ብለው እያንዳንዱን ነገር በትኩረት ተከታትለው የአማራን ሕዝብ ፈተና መገላገል መቻል አለባቸው። ይህ ሕዝብ መሸከም አቅቶታል። ይህም ሁሉ ችግር መሸከም አቅቶታል። ስለዚህ ሁለቱ ድርጅቶች በጋራው ነው የራስ ራዕይ እና ተልኳቸውን፣ ሮድ ማሳቸውን፣ ማኒፌስቷቸውን ቁጭ አድርገው ለህዝብ ሰጥተው የትኛው ይጠቅማል፣ ወደ የት ስንሄድ፣ በጋራ ቤት እንስራ ብለው ቁጭ ብለው ተነጋግረው የጋራ ቤት መስርተው ይህን ህዝብ የእፎይታ የሚያመጡበት ቀን ቅርብ ነው የሚሆነው። በእኔ በኩል ወደ ከአራት ወደ አንድ ሰው ድርጅት መስርተው መቆማቸው በጣም ደስ ብሎኛል። ከዚህ በኋላ በግለሰባዊ መንገድ ሳይሆን ውይይት የሚጀምረው በድርጅት መርህና መመሪያ መሰረት ይሆናል። ድርጅቱ ከድርጅቱ ጋር እየተነጋገረ የአማራን ህዝብ አንድነት አቋቁሞ ወደ መጨረሻው የድል ምዕራፍ እንድንሄድ ተስፋ የተጣለበት ነው ብዬ ነው ማስብ። በዚህ አጋጣሚ ከተለያዩ በረሃዎች ተሰብስበው ከተለያዩ ክፍለ ሀገራት ተሰብስበው በአንድ በኩል መተው ትግል ለአማራ ህዝብ ትግል ሲባል በአንድ ቁጭ ብለው መክረው አንድ ድርጅት እንዳቋቋሙ ሁሉ የቀሩት ወንድሞቻችንም የእኛ ወንድሞች ናቸው፣ የቀሩት ድርጅቶችም የእኛ አማራ ህዝብ ትግል ድርጅቶች ደጋፊዎች ናቸው፣ ሕይወታቸውን መስዋዕት የሚሰጡ ወንድሞቻችን ናቸው ብለው በቀናነት አስበው ይህንን ትግል አንድ ለማድረግ ከዛ እስከዚህ የተንከራተቱን ያክል እዚህኛው ድርጅቶችን ድርጅቶችንም አንድ ለማድረግ ሰፊ ድርሻ ወስደው አንድ የሚሆኑበትን መንገድ እንዲያመጡ ለእነሱም መልእክት ማስተላለፍ እፈልጋለሁ። ከዚህ በላይ ድካም የለም። ይህንንም ወደ አንድ በማምጣት ሰፊ አስተዋጽኦ እንዲያደርጉ መልእክት ማስተላለፍ ፈልጋለሁ። ከዚህ በፊት የነበሩ አላስፈላጊ መጓተቶችንና መወነጃጀሎችን ማቆምና ለህዝባችን መከራ ስንል የትግል ዓላማ ጥራት ላይ ውይይት እንድናደርግ በዚሁ አጋጣሚ ጥሪ አቀርብላቸዋለሁ። ከዚሁ ጋር በተያያዘ ከአማራ ሕዝብ መከራ ይልቅ የራሳቸው የግል ጥቅም የበለጠባቸው ሚዲያዎች ከዚህ በኋላ ኃላፊነት ተሰምቷቸው የፋኖን ትግል ወደ አንድነት በሚያመጣ መንገድ ላይ ብቻ ትኩረት አድርገው እንዲሰሩ በየቀኑ በሚሰዋው አማራ ስም እጠይቃቸዋለሁ ብለዋል። መረጃዎቻችን እንደቀጠሉ ናቸው። ወደ ተከታዩ መረጃችን እናልፋለን። የሕዝብን ረሃብ በሮቦት ድራማ መደበቅ አይቻልም። የቀድሞ ሚኒስተር የቀድሞ የሰላም ሚኒስትር ታዬ ደንዳ ትናንት ቃለ ምልልስ ለሰጡት የብልጽግናው ሊቀመንበር ንግግር ምላሽ ሰጥተዋል። የኢትዮጵያ ህዝብ መከራ የሚያበቃው በዚህ ስርዓት መቃብር ላይ መሆኑንም ተናግረዋል። የኢትዮጵያ ህዝብ ያነሳው የምግብ ጥያቄ ነው። ሐኪሙ ተቃውሞውን ያሰማው ምግብ ቸገረኝ ብሎ ነው። ነገር ግን ለዚህ ጥያቄ ከ10 ዓመት በኋላ ሮቦት ይመጣላችኋል የሚል ንግግር መልስ አይሆንም ሲሉ አቶ ታየ ለቀድሞ አለቃቸው ምላሽ ሰጥተዋል። ሁሉም ኢትዮጵያዊ የጤና ባለሙያዎችን ጥሪ ሊቀበል እንደሚገባ የገለጹት የቀድሞ የሰላም ሚኒስትር ዴታ ጸረ እውቀት ቁማርተኞች ዛሬ እውነቱን አልተረዱም በማለት የብልጽግናውን ሊቀመንበር ጨምሮ ሁሉም የብልጽግና ሹሞችን ድክመት ተናግረዋል። የህዝብን ጥያቄ ስለ ኮሪደር፣ ስለ ሪዞርትና ስለ ፓርክ እያወሩ መኖር ችግሩን መደበቅ እንጂ መፍትሄ እንደማይሆነ የገለጹት አቶ ታየ ደንዳ የህዝብ ጥያቄ ይመለሳል ብሎ ከዚህ ስርዓት አይጠበቅም፣ መፍትሄው ስርዓቱን ታግሎ መጣል ብቻ መሆኑን ገልጸዋል። ለዚህ ደግሞ ሁሉም የሙያ ማኅበራት የሐኪሞቹን ጥሪ ተቀብለው በአገዛዙ ላይ ተቃውሟቸውን ማሰማትና ህዝብን ማስነሳት መሆኑን ተናግረዋል። ኢትዮጵያ እኮ የቄስ ሞገሴና የመሬት ደላሎች አገር ብቻ አይደለችም ሲሉ የገለጹት አቶ ታየ በልቶ ማደር፣ የኤሌክትሪክ ታሪፍ መክፈል፣ ልብስ መቀየርና ሌሎች የህይወት ጉዳዮች የቸገረን የኢትዮጵያ ሐኪሞች፣ መምህራን፣ ወታደሮች፣ ሠራተኞች፣ የከተማና የገጠር ነዋሪዎች የዳቦ እንጂ የመዝናኛ ጥያቄ የለንም እያሉ የሚጠይቁት የሁሉም ኢትዮጵያውያን አሁናዊ ጥያቄ ነው ብለዋል የኢትዮጵያ ህዝብ ከዚህ ስርዓት ምንም አይነት መልካም ነገር መጠበቅ እንደሌለበት ያሳሰቡት አቶ ታየ ደንዳ በድጋሚ የምናገረው የኢትዮጵያ ህዝብ እፎይታ የሚያገኘው በዚህ ስርዓት መቃብር ላይ ነው ሲሉ የትግል ጥሪ አቅርበዋል አቶ ታየ ደንዳ ከአንድ ዓመት እስር በኋላ ከእስር ቤት ቢወጡም እየታየላለው ክሳቸው በፍርድ ቤት ምስክር አድርገው የጠሯቸው የብልጽግናው ሊቀመንበር እኔን ለሚጠላኝ ሰው ምስክር አልሆንም አዳነች አበቤም ምስክር እንዳትሆን ነግሬያታለሁ በማለት የፍርድ ቤት መጥሪያን አልቀበልም ማለታቸው ይታወሳል። ሆኖም ይህን የፍርድ ቤት መጥሪያ አልቀበልም ብሎ አሻፈረኝ ያሉት የብልጽግናው ሊቀመንበርና የብልጽግና ሚኒስትሮች ምክር ቤት ሰብሳቢው አብይ አህመድ ፍርድ ቤቶች ነጻና ገለልተኛ ብቻ ሳይሆኑ የማይደፈር ስልጣን አውቶኖሞስ ፓወር አላቸው እያሉ መናገራቸውን አላቆሙም። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። የአማራ ሕዝብ ትግል በሁለት መንገድ ሲፈተን ቆይቷል ተባለ። ውስጣዊ ፈተናዎች ቢበረቱበትም የፋኖ ትግል የሚጠበቀውን ያህል ውጤታማ ጉዞ አድርጓል ሲል የአማራ ፋኖ ሕዝባዊ ሰራዊት ጎጃምዝ ቃል አቀባይ አርበኛ ይታያል ጌታቸው ለጣና ቴሌቪዥን ተናግረዋል። አርበኛ ይታያል ጌታቸው ከጣና ቴሌቪዥን ጋር በነበረው ቆይታ የአማራን ህዝብ ትግል የሁለት ዓመት ጉዞ ግምገማውን ሲያስቀምጥም ትግሉ በውስጣዊና ውጫዊ ፈተናዎች ሲፈተን ቆይቷል። ውጫዊ ፈተናው የሚጠበቅ ስለነበረ በጽናት ተፋልመን የጥላትን ክንድ አዳክመነዋል። ነገር ግን ውስጣዊ ፈተናው አሁንም ድረስ ከባድ ፈተና ሆኖበታል ብለዋል። በዚህ መልኩ እየተፈተነ እዚህ የደረሰው የአማራ ህዝብ የለውና ትግል የራሱ የሆነ አታጋይ ድርጅት መፍጠር ችሏል። የተፈጠረውን ድርጅት ድክመቶቹን እየቀነስንና ጥንካሬው ላይ እየሰራን ህዝባችንን ማታገል ይኖርብናል ሲል ተናግሯል አርበኛ ይታያል በቃለ ምልልሱ አክሎም በትግላችን ላይ ውስጣዊ ፈተናዎች የበረቱበት የትግሉን የእድገት ደረጃ ተከትለው የመጡ ናቸው። ከዚሁ ጋር ተያይዙ የሀሳብ ልዩነቶችና የፍላጎቶች መብዛት ሊፈጠሩ የቻሉት ከትግሉ የእድገት ደረጃ ነው። አሁን የሚጠበቀው ይህንን አስጠብቆ በመሄድ የወጣንበትን ዓላማ ከግብ ለማድረስ በጽናት መታገል ብቻ ነው በማለት የትግሉን ቀጣይ የቤት ስራ ገልጾታል። እንደሚታወቀው በድርጅት አጠቃላይ በአራቱም ጠቅላይ ግዛቶች በድርጅት መጥቷል ማለት ነው እና አሁን ያለው የትግል የውስጣዊ አንድነቶች ፈተና እንዳሉ ሆኖ የትግሉ ያሉት ክፍተቶች እንዳሉ ሆኖ አሁን ግን በድርጅት መልኩ አታጋይ መሪ ድርጅት የራሱን የቻለ በመሪህ የሚመራ የፖለቲካ የዲፕሎማሲ የወታደራዊ አሰላለፍን በአንድ እዝና ሰንሰለት ያካተተ ጠንካራ የሆነ ደረጃ ነው ያለው ማለት ነው። ስለዚህ በዚህ አንድ አመት ከስምንት ወር አካባቢ የትግሉ እድገት ሲመጣ በድርጅታዊ መዋቅር አንጻር ትልቅ ከፍታ እንዳለ ነው። ይህ ሲባል የውስጥ ፈተናዎች እንዳጠቃላይ ሁሉንም የአማራ ግዛቶች ሁሉም የፋኖ በአንድና ዝና ሰንሰለት የማድረግ ክፍተቶችና ችግሮች እንዳሉ ነው ማለት ነው። የአማራ ፋኖ መሪዎች የሀሳብ ልዩነትና የተለጠጠ ግላዊና አካባቢያዊ ፍላጎቶች የአማራን ሕዝብ ለከፋ ስቃይ እየዳረጉት መሆኑን በተደጋጋሚ መዘገባችን ይታወሳል። በተለይም ቀደም ሲል በፋኖ ብርቱ መስዋዕትነት ነፃ ወጥተው የነበሩ ቀጠናዎች በብልጽግናው እጅ ድጋሚ የመያዛቸው፣ በፋኖ መሪዎች መካከል የተፈጠረው የሚዲያ ላይ መዘላለፍ፣ ብልጽግና በግምገማው ከውድቀት መትረፉን በይፋ መናገሩ፣ በከተሞች ብቻ ተወስኖ የነበረው የብልጽግና ሰራዊት አሁን ግን ወደ ገጠር ቀበሌዎች ገብቶ የሚፈልገውን የተልዕኮ ስራ መፈጸሙ፣ የፋኖ መሪዎች የሀሳብ ልዩነት ትግሉ ላይ የፈጠረው ክፍተት ነው። ይህን ተከትሎም የአማራ ፋኖ ታጋዮች በተደጋጋሚ በመሪዎቹ የስልጣን ጉጉት ላይ ትችቱን ሲያቀርብ ቆይቷል። ስልጣን ለመያዝ በቅድሚያ ትግሉን ማሸነፍ አለብን። ትግሉን ለማሸነፍ ደግሞ ከአማራ ሕዝብ ታሪካዊ ጠላቶች ጋር መተባበር ሳይሆን ከቅርብ ወንድም ጋር ተነጋግሮ ልዩነትን መፍታት ነው የሚገባው ሲሉ በተደጋጋሚ ተናግረዋል። የአማራ ሕዝብም ቢሆን በተደጋጋሚ የሚናገረው ለጊዜያዊ የፖለቲካ ጥቅም ተብሎ ህወሓትን ከመሰለ የአማራ ሕዝብ ታሪካዊ ጠላት ጋር ትብብር ፈጥራችሁ እንዳትመጡ ሲል ማሳሰቡን በጣና ቴሌቪዥን ዘግበን ነበር። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ግንቦት 2 2017 ዓ ም ጣና ዜናችን አሁንም እንደቀጠለ ነው። እስከ መጨረሻው ቆይታችሁ ከኛ ጋር ይሁን። የአድማ ብተን አዛዡ ኮማንደር እርምጃ ተወሰደበት። የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት ህዝብ በተከታታይ ሶስት ቀናት ባካሄደው ከባድ ውጊያ ታላቅ ድል ማስመዝገቡን ለጣና ቴሌቪዥን አስታውቋል። የዞኑ አድማ ብተን አዛዥ ላይ እርምጃ መውሰዱንም ገልጿል። መረጃው ቀድሞ ስለደረሰን አመቺ ቦታ ይዘን ጠብቀን ብርቱ ውጊያ አድርገናል። ለተከታታይ ሶስት ቀናት ባደረግነው ውጊያም ታላቅ ድል ተጎናጽፈናል ብለዋል። የተገኘውን ድል ሲገልጽም በደቦሎ ዞን የአድማ ብተና አመራር የነበረው ኮማንደር አህመድ መሐመድ እርምጃ እንደተወሰደበት አርበኛ ሻምበል አህመድ ገልጿል። አርበኛ ሻምበል አህመድ እርምጃ ከተወሰደበት ኮማንደር የተገኙ መረጃዎችን ሲገልጽም ብዙ ወታደራዊ ሚስጥሮችን የያዘ ሰነድ አግኝተንበታል። በተለይም ወታደራዊ ስምሪት የተሰጠባቸው መረጃዎች፣ ልዩ ጥቃት ሊደረግባቸው ስለሚገቡ የፋኖ መሪዎች ስም ዝርዝር እና የመረጃ ሰጪዎችን ስም ዝርዝር አግኝተናል ሲል ለጣና ቴሌቪዥን የግንባር ዘጋቢ ተናግሯል። በተጨማሪም የአገዛዙን ሰራዊት መገናኛ ሬዲዮ ጨምሮ ከሃያ በላይ ክላሽንኮቭ መሳሪያ፣ ብሬን፣ ስናይፐርና እጅግ ከፍተኛ ቁጥር ያለው ተተኳሽ መማረክ ችለናል። የዲስካሽን ሽልም ተማርኳል ብለዋል። በዚህ ውጊያ በብልጽግና ሰራዊትና በባዕዲን የጸጥታ መዋቅር ማለትም ሚልሻ፣ አድማ ብተናና የክልል ፖሊስ ከሃያ በላይ እርምጃ እንደተወሰደባቸው የዓይን እማኞች ለጣና ቴሌቪዥን ተናግረዋል። የጣና ቴሌቪዥን የሆስፒታል ምንጮቻችን በበኩላቸው የደላንታ ጤና ጣቢያ በብልጽግና ሰራዊት ቁስለኛ ተሞልቷል ብለዋል። ጉዳት ከደረሰባቸው የብልጽግና ሰራዊት አባላት መካከል የሚልሻና የአድማ ብተን አባላት አስክሬናቸው የማይነሳ ሲሆን ቁስለኞቹም ወደ ሕክምና ጣቢያዎች እንደማይወሰዱ የዓይን እማኞች አክለው ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ወሎ ቤተ አማራ ጠቅላይ ግዛት እዝ ወታደራዊ አዛዥ አርበኛ አበበ አጋዡ አዲስ አበባ ደርሰን የኢትዮጵያን ሕዝብ ሰላም የሚያሰፍን የእኩልነት መንግስት ለመመስረት እንጂ ወረዳና ዞን ላይ ተጣብቀን ለመቅረት አልታገልንም ብለዋል። አርበኛ አበበ ይህን የተናገረው ከሰራዊቱ ጋር ባደረገው ውይይት ሲሆን፣ እኛ እስከ መቼ በበረሃ እኖራለን ብላችሁ ራሳችሁን ጠይቁ። ከበረሃ መውጣትና ከተማ መግባትም ሆነ ሰላም ያለው እንቅልፍ የምትተኙት ይህንን ጠላት ስናሸነፍ ብቻ ነው። አሸነፍን የምንለው ደግሞ ሁለትና ሶስት ወረዳ ላይ ስንቆጣጠር ወይም የዞን ከተማ ስንረከብ ሳይሆን የአማራን ህዝብ ሰነድ አዘጋጅቶና መዋቅር ዘርግቶ እየገደለ ያለውን አገዛዝ ስናስወግድ ነው። ያኔ አማራ ረፍት ያገኛል፣ ኢትዮጵያም ትድናለች ሲል ተናግሯል። በመጨረሻም ከሸዋ ቀጠና የደረሰንን መረጃ እናጋራችኋለን። የትምህርት ቤት ንብረት የዘረፉ ሌቦች በፋኖ ቁጥጥር ስር ዋሉ። የአማራን ህዝብ ለተራዘመ ስቃይና መልከ ብዙ መከራ ላይ ለመጣል ጦር ያዘመተውን የሁድድ ብልጽግና አገዛዝ ለዓላማው ስኬት ድጋፍ የሚሰጡ ዘራፊ ቡድን ማሰማራቱ ይታወቃል። የብልጽግናውን አገዛዝ እኩይ ዓላማ በማስፈጸም በአማራ ህዝብ ላይ መከራና ስቃይ ለማብዛት ስምር የተሰጣቸው የዘራፊ ቡድን አባላት የግለሰብና የህዝብ ተቋማትን ንብረት በጭካኔ እየዘረፉ ህዝብን ሲያስመረሩ መቆየታቸው ይታወሳል። ከነዚህ ሌቦች መካከል በሸዋ ጠቅላይ ግዛት ጭምሬ ክላስተር የመጀመሪያ ደረጃ ትምህርት ቤትን የዘረፉት ግለሰቦች በሸዋ ጠቅላይ ግዛት ዛ አማካኝነት በቁጥጥር ስር ውለው የዘረፉትን ንብረት መልሰዋል። ዝርፊያውን የፈጸሙት እነዚህ ግለሰቦች ለፋኖ ቃላቸውን ሲሰጡ የአማራን ህዝብ ክብር አዋርደናል፣ ኢትዮጵያን አሳፍረናል ብለዋል። ግለሰቦቹ አክለውም በዚህ ወንጀል ውስጥ እንድንሳተፍ የተደረግነው በመንግስት አካላት ተመልምለን ነው ሲሉ ተናግረዋል። የጭምሬ ክላስተር የመጀመሪያ ደረጃ ትምህርት ቤትን የዘረፉት ግለሰቦች የትምህርት ቤቱን ክዳን ገንጥለው ቆርቆሮውን፣ የማስተማሪያ ቴሌቪዥን ሬዲዮዎቹን፣ እንዲሁም በርና መስኮቶቹን ገንጥለው በመውሰድ መሆኑን ከተያዘው ንብረት ላይ ተመልክተናል። የዘራፊ ቡድኑ አባላት እነዚህን ንብረቶች በመውሰዳቸው ፋኖ ትምህርት ጠልነው ተማሪዎች እንዳይማሩ የሚያደርገው በዚህ መልኩ ትምህርት ቤቶቹን እየዘረፈ ነው የሚል ፕሮፓጋንዳ በብልጽግናው አገዛዝ ካድሬዎች አማካኝነት ሲሰራጭ መቆየቱ ይታወሳል። የአማራ ፋኖቹ ጠቅላይ ግዛት ህዝ ቀጠናውን ከተቆጣጠረ በኋላ ግን ዘራፊዎቹን በህዝብ ጥቆማ ተከታትሎ ከያዘ በኋላ የዘረፉትን ንብረት በህዝብ ፊት አሳይቷል። ህዝብን በዘረፉና የአማራን ትግል በዚህ መልኩ ሌላ ገጽታ እንዲላበስ በሚያደርጉት ላይ እንደማይደራደር የአማራ ፋኖሿ ጠቅላይ ግዛት እዝ አስታውቋል። እዛችን በተቆጣጠራቸውና ነጻ ባወጣቸው ቀጠናዎች በሙሉ ትምህርት ቤት ሲገነባና እድሳት ሲያደርግ እንጂ ሲዘርፍ አይታወቅም ሲል የገለጸው የአማራ ፋኖሿ ጠቅላይ ግዛት እዝ ቃል አቀባይ ክፍል ጠላት ሆዲድ ብልጽግና በህዝባችን ላይ የሚያደርሰውን መከራ ተባባሪ ሆነው የሚያበዙብንን የራሳችን ባንዳዎች ህዝባችን በሚሰጠን ጥቆማ ከዚህ ድርጊታቸው እንዲታቀቡ እናደርጋለን የወጣ ነው። ለወገናችን ህልውና ብለን እስከሆነ ድረስ የአማራን ህዝብ ስቃይ የሚያበዙት ከየትኛውም ወገን ቢመጡ የህዝብ ጠላት ናቸው። የአማራ ህዝብ ጠላቶች ደግሞ የፋኖ ጠላቶች ስለሆኑ እንታገላቸዋለን ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነኝ ኮር ዛሬ ታላቅ ድል መቀዳጀቱን አስታውቋል። የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ መሐመድ ቢሆነኝ ኮር ተሰማርገጤ ክፍለ ጦር ሶስተኛ ሻለቃና ራስ አበብ አረጋይ ብርጌድ ልጅ ስዩም ሻለቃ መራ ቤት አውራጃ በሁለት አቅጣጫ ማለትም ከለሜና ካለም ከተማ ያለ የሌለ ኃይሉን ያሰማራው የብልጽግናን ሰራዊት በየጎፍ በበልበልቲ በጃማ ወንዝ ዙሪያ ጥምረት ፈጥረው ሲዋጉ ለዋል በተጋድሏቸው ታላቅ ድል ተቀዳጅተዋል ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች ከአማራ ፋኖ ህዝባዊ ድርጅት ትናንት ለተመሰረተው የአማራ ፋኖ ብሔራዊ ኃይል የተላለፈ የአንድነት ጥሪ መግለጫ ዘግይቶ ደርሶናል። እንደሚከተለው እናቀርበዋለን። ትናንት ለተመሰረተው የአማራ ፋኖ ብሔራዊ ኃይል የእንኳን ደስ አላችሁና የአብረንን ስራ ጥሪ አስተላልፏል። ድርጅቱ ለዝግጅት ክፍላችን በላከውና ዛሬ ይፋ ባደርገው የአንድነት ጥሪ መግለጫው በአፋ አድማ ቀፍ ያልተሰበሰባችሁ አደረጃጀቶች ግንቦት አንድ ቀን 2017 ዓ ም አንድ ድርጅት መመስረታችሁን አብስራችሁናል። ከሁሉ አስቀድመን ለዚህ ስኬት በመብቃታችሁ የተሰማንን ደስታ በተገፋው ህዝባችንና የከበረ መስዋዕትነት በመክፈል ወገኑን ለመታደግ እየታገለ ባለው የአፋድ ሰራዊት ስም ልንገልጽላችሁ እንወዳለን። ድርጅታችሁን ለመመስረት ላደረጋችሁ ጥረት እያደነቅን ቀሪ ሥራዎቻችሁን ለትግሉ ብሎም ለአማራ ህዝብ በሚጠቅም አግባብ እንደምታጠናቀቁት ተስፋ እናደርጋለን። የሕዝባችን ትግል ባጠረ ጊዜና አላግባብ ባልበዛ መስዋዕትነት ከግቡ እንዲደርስ በጠንካራ ደረጃ በወዳጀትና በጠንካራ የትግል መስመር ሊመራ እንደሚገባው ሁላችንም እንደምንስማማ እንረዳለን። ካለ ድርጅትና የመታገያ ሰነድ ወደ ትግል ሜዳ የተመመው የፋኖ ሰራዊት በአጭር ጊዜ ከብዙ መቶ ሻለቆች ወደ አስርት ክፍለ ጦሮች ከዚያም ወደ ስምንት ህዝቦች ከዚያም ወደ ሁለት ድርጅቶች መምጣቱ ለህዝባችን ታላቅ ስኬትና ተስፋ ነው። ይህ ዛሬ የምንሰማው ስኬት ሁላችንም የምንመኘውን የህዝባችንን የነፃነትና የእውነተኛ ሰላም ፍላጎት ለማሳካት አንድ ወሳኝ እርምጃ እንደሆነ እንረዳለን። ለአንድ ዓመት ጥቂት በቀረው የድርጅታችን ዕድሜ የነበረውን ሂደት ስንገመግምም ብዙ ውጣ ውረድ እንደነበረው የምናስታውሰው ነው። ይህም ያስተማረን አንድ ነገር ቢኖር የሁለት ድርጅቶች መመስረት ስኬት የሚሆነው ሁለቱ ድርጅቶች ከተቻለ በተዋሃደ ካልሆነ በተቀናጀ ይህም ካልሆነ ቢያንስ ቢያንስ በተናበበ አካሄድ ትግሉን ሲመሩት ብቻ መሆኑን ነው። ይህ መሆን ካልቻለ የህዝባችንን መከራ ከማሳጠር ይልቅ ወደ ማራዘም ከማቃለል ይልቅ ወደ ማክበድ የዘመናት ጥያቄዎቹን ከመመለስ ይልቅ ተጨማሪ ጥያቄዎች ወደ ማዋለድ እንዳያሽቆለቆል ምክንያት እንዳንሆን ከባድ ኃላፊነት እንደተሸከምን ለአፍታም ልንዘነገው አይገባንም። ስለሆነም እስካሁን የተጓዝንባቸው መንገዶች የተለያዩ ቢሆኑም ለህዝባችን ዘላቂ ጥቅሞችና ክብር ስንል ግንኙነቶቻችን አንዱ ለአንዱ በሚኖረው እውቅና መከባበርና በተቻለ መጠንም መተባበር ላይ የተመሰረተ እንዲሆን ጥሪያችን እናቀርባለን። ምንም እንኳን ባገላለጻቸው ቢለያዩም በህዝባችን የፍትህ የመብትና የህሉና ጥያቄዎች እንዲሁም መጻይ ድል ላይ ሰፊ ልዩነት እንደሌለን እናምናለን ብሏል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ግንቦት ሁለት ቀን 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆይት አድርጌ ነበር። ምርጫችሁ አድርጋችሁ ስለምትከታተሉን ከልብ እናመሰግናለን። ጣና ቴሌቪዥን ከሀቅ ጋር